ባለሰባ ሰባብ ባላምሳ የትኛው ነው? ሶስቱም የሰባ የሰባ ብር ናቸው። የተወደዳችሁ የተከበራችሁ የሀገሬ ልጆች የመዝገብ ሚዲያ የዩቲዩብ ቻናል ተከታታዮች፣ እንደምስከት ሰዓት ደረሳችሁ። እንኳን ደህና መጣችሁ። ስለመጣችሁ እጅግ ከልባ አመሰግናለሁ። ዛሬ በውቢቷ ባህር ዳር ውቢቷ ባህር ዳርና ምሽቷ ምን ይመስላል የሚል አንድ መሰናዶ ላጋራችሁ ወድጃለሁ። እንግዲህ ውቢቷ ባህር ዳርና ምሽቷ የቢሮ ሰራተኛው ከቢሮ ተማሪው ከትምህርት ቤት የቀን ሰራተኛው ከቀን ስራው ወጥቶ ምሽቱን በጎዳና ላይ የተለያዩ ምግቦችን፣ ፋስት ፉዶች ይገኛሉ። እነሱን እየገዙ እየሸማመቱ ገበያው፣ ይሞቃል ከተማው ይደምቃል ማለት ነው። እንግዲህ በመንገድ ላይ ከሚከወኑ ክዋኔዎች መካከል አሳ ይጠበሳል። በቆሎ፣ ሸት ቆሎ፣ አሳ፣ ሳምቡሳና ሌሎችም የምግብ አይነቶች በመንገድ ላይ ይቀርባሉ ማለት ነው። ከዚህም በተጨማሪ አልባሳት እና ሌሎችም መጠጦች እንደዚሁ በመንገድ ላይ ይዘረጋሉ። ይህ የከተማዋ ድምቀት ከምሽት ጋር እጅግ ውብና ማራኪ ነው። አሁን በመንገድ ላይ እየተጠበሰ ከሚሸጠው አሳ እገኛለሁ ማለት ነው። የአሳው አይነት ምንድን ነው የሚባለው? ከየት ነው ያመጣሽው? አ ነጭ አሳ ነጭ አሳ ከጣና ሐይቅ ነው። ተረክበሽው ነው ለትርፍ? ኦኬ። እንጂ አንቺ በቀጥታ የሚያወጣልሽ የለም፣ በነጻ ማለት ነው። እና ትርፋማ ነሽ? ማነሽ፣ ያዋጣሻል? ብዙ ተጠቃሚ የለውም። ባይሸጥልሽ ኪሳራ ይደርስብሻል። ምንድን ነው የሚያከስርሽ? ራስሽ መብላታችን ያልተሸጠውም? ከቤተሰቦችሽ ከጎረቤቶችሽ ጋር ሆነ ሽንከት እሺ። አንዳንድ ቀን ደግሞ እኔ እንደውይልኝ ይልኝ በጣም ብዙ ከተረፈብሽ እሺ። እናመሰግናለን መሰግናለን። ነጫሳ ከጣና ሐይቅ የሚገኝ የሚገኛ የአሳ ዘር ነው ማለት ነው። እንግዲህ የተለያዩ የአሳ አይነቶች አሉ። ቀረሶ፣ ነጫሳ እና ሌላ ምንድን ነው የምታውቂው አለሽ? አምባዛ ወይም ቀያሳ የሚባሉ በጣና ሐይቅ የሚገኙ የአሳ ዝርያዎች ናቸው። ከእነኛ መካከል እንግዲህ ከዚህ ያገኘው ነጭ አሳ ነው። አጋጣሚ ሆኖ አሳ ቤት ተቀጥሮ የሰራ ነበር፣ ቃና ዘገሊላ፣ ሽምጥ ሚካኤል አሳ ቤት። ብዙ ሰው የአሳ ስጋ ይወዳል። አሳ ጥብስ፣ አሳ ኮተሌት፣ አሳ ሸክላ፣ እንዲሁም አሳ ወጥ፣ አሳ ፍርፍር፣ እነኚህ ምግቦች እናዘጋጅ ነበር። አብዛኛው የባህር ዳር ሕዝብ፣ ከሌላ ቦታም የሚመጡ ቱሪስቶች የአሳ ስጋን ይወዳሉ። አንቺ ትወጃለሽ። ስለምትወጁ በዛው ለመርሹ፣ በዛው መሸጥ ጀመርሽ። እናመሰግናለን። አዎ እገዛለሁ፣ እገዛለሁ፣ ነገ እገዛለሁ። እሺ፣ አመሰግናለሁ።